ጥናት አሥራ አምስት አስደናቂ ጸጋ። ለመሆኑ አሮጌውና አዲስ ኪዳን ምን ማለት እንደሆነ አስበህ ታውቃለህ? እግዚአብሔር አሮጌውን ኪዳን ከእስራኤል ጋር እንዳደረገና ሕግም እንደሰጣቸው እናውቃለን። ቢታዘዙ ሊባርካቸው፣ ባይታዘዙ ሊረግማቸው፣ ሊቆጣቸው በክርስቶስ ኢየሱስ የተሰጠን ኪዳን አዲሱ ኪዳን የጸጋ ኪዳን ተብሎ ይጠራል። አብልጦ የሚናገረው ለሰዎች እግዚአብሔር ያደረገውን ነገር ሲሆን ሰዎች ለእግዚአብሔር ሊያደርጉ ስለሚችሉት ጉዳይ አይደለም። እግዚአብሔርን ለማስደሰት ያለ ፍላጎትን በውስጣቸው እንደሚጨምርላቸውም ቃል ይገባል። እናት ሕግ የምታስተዳድርበትን ቤት እስቲ እንመልከት። በጣም ኮስታራ ናት። በየስፍራው ላይ እያንዳንዱ ሰው ማሳሰቢያ አላት። ምን ማድረግ እንዳለበትና እንደሌለበት ትናገራለች። ሁልጊዜ ጊዜ ትዝታለች፣ ሆኖም ግን ልጆቿን የምትረዳና የምታበረታታ አትመስልም። እናት ጸጋ ያለችበትን ቤት ስንመለከት ግን ልጆቿ ደስተኞች ናቸው። እናታቸው አዎንታዊ ተጽዕኖ ስላደረገችባቸው መልካም ለመሆንና ለመታዘዝ መልካምና ታዛዦች ሆኖ ለመኖር የቆረጡ ናቸው። በተስፋ ቃል ታበረታታቸዋለች፣ በችግራቸውም ትረዳቸዋለች። የትኛይቱን እናት እንደምንመርጥ ሁላችንም እናውቃለን። ነገር ግን እንግዳ የሆነ ነገር አለ። በአሁኑ ዘመን እንኳ በእናት ጸጋ ምክንያት ወደ እግዚአብሔር ቤተሰብ ከመጡ በኋላ እንደገና ወደ እናት ሕግ እየተመለሱም አሉ። በምንም ምክንያት ይሁን ይህንን ላደረጉ ክርስቲያኖች ሐዋርያው ጳውሎስ በመልእክቱ እንዲህ ይላቸዋል፣ እናንተ የማታስተውሉ የገላትያ ሰዎች ሆይ። ይህ ሁኔታ አትክልትን ከለም መሬት ላይ ነቅሎ በበረሃን ለመትከል ነው። ቤተክርስቲያን ባትሰፋና ባታድግ ልጀንቀን አይገባም። ጸጋ ምንድን ነው? ሁልጊዜ በርሷ ስር መኖራችንን እንዴት እርግጠኞች እንሆናለን? በጥናታችን በጣም አስፈላጊ ከሆኑት ጥናቶች አንዱ ይህ በመሆኑ መልስ ለማግኘት ይረዳናል። ሮሜ ምዕራፍ ሰባት ከቁጥር 1 እስከ ስድስት ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ህግ ተፈታለች። ስለዚህ ባሏ በህይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከህጉ አርነት ወጥታለች እና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ስጋ ለህግ ተገድላችኋል። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ በስጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና። አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህም በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው ፊደል ኑሮ አይደለም። በዓለማችን ያሉት ሃይማኖቶች ሁለት ናቸው። ዓለማችን ሁለት ሃይማኖቶች ብቻ ነው ያላት፣ እነርሱም የህግና የጸጋ ሃይማኖቶች ናቸው። እያንዳንዱ ሃይማኖት የአይሁድን የብሉይ ኪዳን ሃይማኖት ጨምሮ እንደ የይሖዋ ምስክሮች አይነቶች ከልቶች የሚፈረጁበት በህግ ሃይማኖት ስር ነው። አድርግና አታድርግ በሚል ስሌት ብዙ በመጣር እግዚአብሔር እግዚአብሔርን በከንቱ ሊያስደስቱ ይሞክራሉ። ወንጌል የጸጋ እምነት ነው። እኛ ለእግዚአብሔር ስለምናደርገው ሳይሆን እግዚአብሔር ለኛ ስላደረገው ነው አጽንኦቱ። ሕጉ በሰው ጥረት ላይ ያተኮረ በመሆኑ ደካማና ጥቅም ቢስ ሲሆን ስለዚህ ሰው በተሻለ ተስፋ በክርስቶስ በኩል ሊታደል አስፈለገ። ዕብራውያን ምዕራፍ ሰባት ከቁጥር 18 እስከ 19 ባለው ክፍል ላይ እንዲህ ይላል፣ ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትዕዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቶ አል። ከራሱ ውጪ የሆነ ኃይል አስፈለገው የሰው ልጅ። ሮሜ ምዕራፍ 8 ቁጥር 3 ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢያተኛ ስጋ ምሳሌ በኃጢያትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትዕዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። በተጠየቀው መስፈርት ወይም ልክ እንድንሆን የሚያስችለን አቅም በውስጣችን በማድረግ እግዚአብሔር ይረዳናል። በፊልጵስዩስ ምዕራፍ 2 ቁጥር 13 ላይ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። ጸጋ ምንድን ነው? በስራ ላይ ያለ የእግዚአብሔር ፍቅር ፈጽሞ ለማይገባቸው የተሰጠ ምንም ለማይገባቸው በነጻ የተሰጠ ነው። ማንም ሰው የእግዚአብሔርን ምሕረት ለመቀበል ብቁ ስላልሆነ ድነት ስጦታ መሆን ነበረበት። ሮሜ ምዕራፍ 6 ቁጥር 23 ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል። የኃጢአትም ደሞዝ ሞት ነው የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው። ሮሜ 6 23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው ይላል። ይህንን የድነት ስጦታ ለመቀበል የሚያስፈልጉን ንስሐና እምነት እንኳ ከእግዚአብሔር መሰጠት ነበረባቸው። የሐዋርያ ሥራ ምዕራፍ 11 18 ላይ እንዲህ ይላል። ይህንን በሰሙ ጊዜም ዝም አሉና እንግያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው እያሉ እግዚአብሔርን አከበሩ። ኤፌሶን ምዕራፍ 2 ቁጥር 8 ላይም ደግሞ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ብሏል። ስለዚህ በክርስትና ህይወታችንም ሆነ በድነታችን ሁሉ ነገራችን ከጸጋው የተነሳ የሆነልን ነው። ይህ ከእግዚአብሔር የታደልነው ምህረት፣ ፍቅርና ብርታት፣ ጥበብ በእርግጥም የሚያስፈልገን ሁሉ ከእርሱ ዘንድ በነጻ ፈሶልናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 16 እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና፣ ህግ በሙሴ ተሰጥቶ ነበርና እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ይላል ዮሐንስ 1፥16። ወደ ህግ መመለስ በአዲስ ኪዳን የአንዳንድ ክርስቲያኖች በጸጋው ወደ መንግስቱ ከመጡ በኋላ ወደ ህግና ትዕዛዝ ወይም ደግሞ ወደ ሃይማኖታዊ ስርዓት የመመለሳቸው ጉዳይ በጥንታዊቱ ቤተክርስቲያን እድገት እንቅፋት ሆኖ ነበር። የገላትያና የዕብራውያን እንዲሁም የሮሜ መልእክቶች ከእንዲህ አይነቱ ማፈግፈግና መመለስ ሊጠብቁን የተጻፉ መልእክቶች ናቸው። ዛሬም እንኳ በክርስቲያኖች መካከል ያለው ሽንፈትና የሞተ ኑሮ ምክንያቱ ይህ ነው። በተደጋጋሚ ውድቀት ያጋጠማቸው ክርስቲያኖች አንድ ሊረዱት የሚገባቸው ነገር ከዚህ ፈተና ለመላቀቅ ተጨማሪ ጥረት ማድረግ አይደለም። ጳውሎስ እግዚአብሔር ሰው የመከራቸው ይልቁኑ ነው እንዴ፣ እንዲህ ብሎ ነው፣ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ነው ያላቸው ሮሜ 6 ቁጥር 14 ላይ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ጸጋ ኃጢያትን እንቢ እንድንል ያስተምረናል። እግዚአብሔር እግዚአብሔርን የሚያስደስት ኑሮ እንድንኖርም ያስችለናል። ቲቶ ሁለት ከ11 እስከ 12 ባለው ውስጥ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢያተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ወደ ሕግ ላሽቆለቆሉት የገላትያ ክርስቲያኖች ጳውሎስ ይህንን ጥያቄ ሲያቀርብላቸው ይታያል። ሞኞች ናችሁ፣ የማታስተውሉ ናችሁ! በመንፈስ ጀምራችሁ በሰው ጥረት ግብ ልትመቱ ትሞክራላችሁ። ገላትያ ምዕራፍ 3 ቁጥር 3 ላይ እንዲህን የማታስተውሉ ናችሁ በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁን ሲላቸው እናያለን። አለ። በህግና በስርዓት ልንኖር ስንሞክር የሰው ጥረት የመንፈስ ቅዱስን ኃይል ቦታ ይወስድና በህግ ቀንበር ስር እንወድቃለን። ይህንን ህጋዊነት እንለዋለን ወይም ደግሞ ሊጋሊዝም ወይም ሃይማኖተኛነት እንለዋለን። ትኩስነታችንን፣ ደስታችንን፣ ነፃነታችንን ይነፍጋል። ለምን ይህ ይሆናል? የሚሆነው ብዙዎች ድነት በእግዚአብሔር ጸጋ መሆኑን ሳይቀበሉ ይቀሩና በራሳቸው ጽድቅና ስራ ስለሚታመኑ ነው። የሚኩራሩበት ነገር ስለሚፈልጉ ነው። ሰዓሊ ስዕሉን በኤግዚቢሽን እንደሚያሳይ ጽድቃቸውን ለሰው ሁሉ ለማሳየት ስለሚሞክሩ ነው። ይህ የኔ ስራ ነው የሚል የታይታ መፈክር ይዞ እንደመጓዝ ነው። እግዚአብሔር ለዚህ የሚሰጠው ምላሽ በቲቶ ሦስት አምስት ላይ ጸጋ ትምክታችንን ሁሉ ወስዶ በእግዚአብሔር ብቻ ሙሉ በሙሉ እንድንመካ ያደርገናል። አማኞች ዳግመኛ ወደ ህግ የሚመለሱበት ኢየሱስ ክርስቶስ በመስቀል ላይ ያደረገውን ሥራ በርግጥ ባለመረዳታቸው ነው። ይህንንም ከዚህ በታች እንመለከታለን። አዲስ ጋብቻ አለ። ከሕግ ጋር ባለን ግንኙነት ባሏ ካልሞተ በስተቀር አዲሱን ባሏን ወይም ክርስቶስን ልታገባ እንደማትችል ሴት ተመስሏል። ሮሜ 7 ከ1 እስከ 3 በተመለከት ነው ላይ በመስቀሉ ላይ ሞቱ ተከናውኗል። ከሕግ ጋር ያለን ህብረት ተሰብሯል። ከሙታን መካከል የተነሳውን ክርስቶስን እናገባ ዘንድ ነፃ ወጥተናል። ስለዚህም ደስተኛና ፍሬያማ ሆነናል። በሌላ አባባል የክርስቶስ ሞት ከኃጢአታችን መፍታቱ ብቻ ሳይሆን ከሕግም ፈቶናል። ከዛ አሮጌ ኃይለኛ ነዝናዛ ባል ገላግሎናል። አሁን በአዲስ ባል ስር ነው የምንኖረው። ኑሯችንን በስቁንቁን እንድንመራ ሳይሆን የሚያስፈልገንን ሀብት ሰጥቶናል። ምን ማድረግ አለብን? ስለ ጋብቻችን መጽሐፍ ቅዱስ የሚለንን ሙሉ በሙሉ ማመን። ከህግ በታች አይደለንም ከጸጋ በታች እንጂ። እዚህ ጉዳይ ላይ የእግዚአብሔር ብርሃንና መገለጥ እንዲበዛልን መጸለይ ይኖርብናል። አንዲት እናት በብዙ ጥረት እግዚአብሔርን ለማስደሰት ይሞክሩ ነበር። ነገር ግን የእግዚአብሔር ብርሃን ወደ እርሳቸው በመጣ ጊዜ ስለ እረፍታቸው ተናገሩ። ከቦታና ከስፍራ ወደ ስፍራ ምርኩዛቸውን ይዘው ይጓዙ ነበር። በክርስቶስ ኢየሱስ ስላለው እረፍት ሲናገሩ ይህ እውነት ሲገባቸው እንዲህ አሉ፣ እኔም አረፍኩኝ ምርኩዜም አረፈች አሉ። እና በጸጋው የመታመንና በጸጋው የመደገፍ ጉዳይ እግዚአብሔር ጸጋ በቂና ከበቂ በላይ ነው ምን ያህል ከፈልክ ብሎ ጠየቀው የኢንግላንድ ቤተክርስቲያን ገንዘብ ያዥ ስክስቲ ፔንስ ስልሳ 60 ሳንቲም ሲል ተጋባዥ ሰባኪው መለሰ ወደ ቤተክርስቲያን ለመምጣት ለአውቶብስ የከፈለው ዋጋ ነው ሰባኪው ወደ ቤት ሲመለስ ሂሳቡ ተከፍሎለት ሄደ። በሚቀጥለው ሳምንት ሰባኪው የገንዘብ እጥረት እንዳለው በመረዳታቸው ወንድማችንን በፍቅር ስጦታ እንባርከው በማለት ማስታወቂያ ተነገረ። ወደ ቤቱ ሲመለስ እንደ ቀድሞ ስልሳ ሳንቲም ከፍሎ ነው የተመለሰው። በዚህ ጊዜ ግን ኪሱ በገንዘብ አብጦ በምስጋና ልብና በደስታ ነበር የተመለሰው። ጸጋ በችሮታው ከፍ ብሎ ይልቃል። የእግዚአብሔር የተትረፈረፈ ስጦታ ነው። ሮሜ 5 ቁጥር 17 በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። ይህ እጹብ ድንቅ አይደለምን? ኤፌሶን አንድ ከሰባት እስከ ስምንት በእኛ ላይ ስለተገለጸው የእግዚአብሔር ጸጋ ሲናገር እንዲህ ይላል በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛልን። እግዚአብሔር ታላቅ ሰጪ ነው። ነገር ግን እኛ ታላቅ ተቀባዮች ለመሆን መማር ይኖርብናል። የፈተናው ወይም የመከራው ኃይል ምንም ያህል ቢበረታ፣ ችግሩ ምንም ያህል ቢገፋተር፣ የእግዚአብሔር ጸጋ በቂና የተትረፈረፈ ነው። በቃል የሚጠናው ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9፣ እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። በተለይም ጸጋዬ ይበቃሃል፣ ኃይሌ በድካም ይገለጣል። የቤት ስራ ራሳችንን ወይም መንፈሳዊታችንን መገምገሚያ በክርስትና ሕይወትህ ዙሪያ በጥንቃቄ በመመልከት የእግዚአብሔር ጸጋ በይበልጥ ያስፈልገኛል የምትላቸውን ጉዳዮች ጻፍ። ለምሳሌ ግንኙነት፣ በቤተሰብ፣ በቤተክርስቲያን፣ በስራ ቦታ እንዲሁም ደግሞ በመንፈሳዊ ስራዎች፣ በአምልኮ፣ በጸሎት፣ በምስክርነት፣ በመጽሐፍ ቅዱስ ንባብ፣ በእለት ተዕለት ኑሮ። በንግግር፣ በጸባይ፣ በሀሳብ፣ በውስጣዊ ሐሳብ ዝርዝሩ ቢረዝምም ተስፋ ሳትቆርጥ ጻፍ። ይህንንም በእግዚአብሔር ፊት አቅርበው። እግዚአብሔርም ደግሞ ጸጋን የሚያድል አምላክ ነው። ጸጋዬ ይበቃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ከገላትያ ሰዎች ተምረን እውነት የእግዚአብሔር ቃል ስለ እግዚአብሔር ጸጋ በክርስቶስ ኢየሱስ እግዚአብሔር ለእኛ ያደረገልንን ሰማያዊ ሰማያት ወርዶ በምድር ላይ ጌታችን ኢየሱስ ክርስቶስ በመመላለስ የከፈለልንን ዋጋ በማስተዋል ይህንንም ጸጋ በማድነቅና በማክበር በጸጋው ሙላትና በጸጋው ህይወት ውስጥ ልንመላለስ ይገባል። ሰዋዊ የሆነ ነገርን ልንጨምርበት፣ የግል ጥረታችን ልናስገባበት ሙከራ የምናደርግ ከሆነ የእግዚአብሔርን ስራ ከንቱ ማድረግ ይሆናል፣ አለመረዳት ይሆናል። ይህም ማለት ደግሞ ክርስቲያን ስራ አይሰራም ማለት አይደለም እርግን በታደሰ አእምሮ በአእምሮአቹ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ተብሎ እንደተጻፈ በተለወጠ ልብ በተለወጠ ህይወት የእግዚአብሔርን ስራ መስራት ይችላል። በቅድስና ህይወት መመላለስ ይችላል። ማድረግ የሚገባውን መልካም ነገር ሁሉ ማድረግ ይችላል። የጸጋው ሚስጥርና የጸጋው ጥልቀት በገባንና በተረዳን መጠን እንደዚሁ ደግሞ በስራችን እንበረታለን። በእግዚአብሔር ኃይል ባለ ስራ እግዚአብሔርን በማገልገል ሰዎችን በማገልገል እግዚአብሔር ፊት የከበሩ ትልቁ ነገር ፍቅር እንደሆነ እግዚአብሔር በቃሉ ሲናገር፣ ሕግም ነቢያትም በእነዚህ በሁለቱ ተጠናቀዋል ይላል፣ ወይም ደግሞ ተጠቅለዋል። እግዚአብሔር አምላክን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ፣ በፍጹም ልብህ ውደድ። ባልንጀራህን እንደ ራስህ አድርገ ውደድ። በእግዚአብሔርም ፊት ሆነ በሰዎችም ፊት በምንመላለስበት ኑሮ ሁሉ በእግዚአብሔር ጸጋ ኃይል እንደ እግዚአብሔር ቃልና ሐሳብ እንድንመላለስ የእግዚአብሔር ጸጋ ይበዛልናል። ለዚህ ነው ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና ያለው እግዚአብሔርን። ስለዚህ አስደናቂ ጸጋ እናመሰግነዋለን። ለማይገባን ሰዎች ይህንን ጸጋ ሰጠን። ለማንጠቅም ሰዎች ይህንን ጸጋ ሰጠን። እግዚአብሔር ከምሕረቱና ከታላቅ ፍቅሩ የተነሳ ይህንን አደረገልን። ከኛ ማንነትና ምንነት የተነሳ አይደለም። በዚህ በጸጋ ሕይወት ውስጥ ከገባን በኋላ ደግሞ ወተን በራሳችን መንገድ በራሳችን አመለካከት እግዚአብሔርን መንፈስና እግዚአብሔርን ልብ በሚያሳዝን አይነት ሁኔታ እንዳንመላለስ መጠንቀቅ ይኖርብናል። እናንተ ገላትያ ሰዎች ሆይ ክርስቶስ ኢየሱስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር። አሁን ግን ለእውነት እንዳትታዘዙ ማን አዚም አደረገባችሁ ሲል እንመለከታለን። ወገኖቼ እግዚአብሔር የሰራውን ስራ እንዳንመለከት ጠላት አዚም ሊያደርግብን ይችላል። ጠላት ደግሞ አዚም ካደረገ በእግዚአብሔር ጸጋ ከመመካት ይልቅ ሰው በራሱ መመካትን ይጀምራል። እኔነትን ለማስገባት ይጀምራል። ሉሲፈርን ከሰማይ የወረወረውና የጣለው ትቢቱና ኩራቱ ነው። እኔ ከዋክብት መካከል በላይ ዙፋኔን እሰራለሁ እኔ ታላቅነቱን ኃይሉንና ምኞቱን ሁሉ በእኔነቱ አስተጋባ። የዚህ መጨረሻው ምን ሆነ? ውድቀት ሆነ፣ እግዚአብሔርም እንደጣለው የእግዚአብሔር ቃል ይናገራል። ኢሳይያስ 14 ላይና ሕዝቅኤል 28 ላይ ይህንን ማየት እንችላለን። ስለዚህ ትምክታችን ሁሉ በእግዚአብሔር ይሁን። የሚመካ ቢኖር በእግዚአብሔር ይመካ። የጸጋውን ታላቅነት ማድነቅና እግዚአብሔርን ማክበር ይኖርብናል። ጌታ በነገር ሁሉ የተባረከ ይሁን። እግዚአብሔር ቃሉን ይባርክልን። በሰማነውም ቃል ለመኖር የጌታ ጸጋ ይብዛልን። አሜን።